እሺ ውድና የተከበራቸው ተማሪዎች ዛሬ ቻፕተር ዋን ጥያቄዎች እንሰራለን። ሶ ይሄኛው ፓርት ዋን ነው፣ ፓርት ቱ እንቀጥላለን። ምናልባት ቆይቼ ዘግይቼ ሊሆን ይችላል። ምናልባት ፍሬሽ ማኖችም ስላሉ ነው ፍሬሽማን ኮርሶች የእነሱን ቱቶሪያል ስለምንሰጥ ነው፣ ለዛ ነው ምናልባት የቆየው። ቶሎ ቶሎ ለመስራት እሞክራለሁ እና ቻፕተር ዋን ቅድም የሰጠኋችሁ ኖት በደንብ ካነበባችሁት ለፈተና በቂ ነው ከኦልድ ካሪኩለም ወይም ደግሞ ይሄ አዲሱ ሞጁል አለ እና ከዚኛውና ከዛ በፊት ከነበረው ከሁለቱም የተወጣጡ ነው። ኖቶቹ በዛ መስረስ ነው የሰራሁላችሁ ከሁለቱም ሞጁል። ስለዚህ ያን ያክል የሚያሳስብ አይደለም። እንግሊዘኛው ብቻ ያደረግኩት ምናልባት ዘግይተን ስለጀምር አሪፍ አሪፍ ኖታችሁ ናቸው። ምናልባት የሚከብዱትን በአማርኛ እያደረግን በዚህ ልክ እያስቀመጥን እንሄዳለን። ነገር ግን ቻፕተሩ በጣም ሰፋ ያለ ስለሆነ ግዴታ እስከ ሁለት መቶ ጥያቄ መቶ ሃምሳ ጥያቄ አይ ቲንክ መቶ ከመቶ በላይ እንሰራለን። እርግጠኛ ሆኜ እነዛ ሁሉ ጥያቄ ስለምንሰራ ምናልባት ኖት በተቻለኛ ቀን ቶሎ ቶሎ ላዘጋጅላችሁ ሞክራለሁ። ምናልባት ግን አማርኛ እንግሊዘኛው ላይ ሆን ይችላል። ሰዓት ስለሌለን ማለት ነው ብዙ ጥያቄ መስራት ስለላለብ። እንግሊዘኛም በተመሳሳይ እንግሊዝ ግራመሮቹ ሁሉንም እናያለን። ምንባብም እንዴት መስራት እንዳለባችሁ እናያለን። ሶ

so which one እዚህ ጋር እናንተ መለየት አለባችሁ። የሁሉንም ቢያንስ እዛ ጋር ተቀመጡት ዋና ዋና የሚባሉ አሪፍ አሪፍ ዲፊኒሽኑን ለመለየት ሞክሩ ምናልባት ሊወጣ ስለሚችል ማለት ነው። ስለዚህ አሁን እያ ያያለን ያለን ኮንሰፕቱ ከተረዳ ነው በጣም ቀለል ነው እያለን ያለው ሲንተሰቲንግ ዲሲፕሊን ነው ጂኦግራፊ ብሎ የተረጎም ሚንሰት ጂኦግራፊ ከሌሎች ሰብጀክቶች ከሌሎች ዲሲፕሊኖች የራቅ አይደለም። በጣም ጥብቅ የሆነ ኢንተር ሪሌትድ ወይም ደግሞ በጣም ቁርኝት ያለው ነው። እናም በተመሳሳይ ኮነች ጀነራል ዌዝ ፓርቲኩላር ስሮ ሜርመንት ጀነራል ሚላችሁ ለምሳሌ አሁን ክላይሜት ሊሆን ይችላል። ክላይሜት የምንለው ነገር በጣም ብሮድ ነው፣ ጀነራል የሆነ ነገር ነው። ነገር ግን በአንድ ስፔሲፊክ ኤሪያ ላይ ምን አይነት ተጽዕኖ ሊያመጣ ይችላል? ኦር ደግሞ በአንድ ስፔሲፊክ ኤሪያ ላይ ያንን ክላይሜት ማጥናት እንችላለን በአንድ ስፔሲፊክ ኤሪያ። ነገር ግን ኮንሰፕቱ ምንድን ነው? በጣም ብሮድ ነው ክላይሜት የምንለው ነገር ለምሳሌ አስር ዓመት ምናምን ሊሆን ይችላል። አንድ ትንሽ የሲቲ ላይ ያንን ክላይሜት እዛ ሲቲው ላይ አፕላይ ማድረግ እንችላለን። ነገር ግን ኮንሰፕቱ ምንድን ነው? በጣም ብሮድ ነው ክላይሜት የምንለው ነገር። ሶ ስፔሲፊክ የሚላችሁ ኦር ፓርቲኩላር የሚላችሁ ያንን ነው። ሶ በዚህ መልኩ ዲፋይን ያልደረገው ነገር ግን እዚህ ጋር መቼስ አባውት ማፒንግ አባውት ሜዥርመንት ምናምን ግዴታ ጂኦግራፊ እስካለ ድረስ ማፕ የማይቀር ነገር ነው። ኦር ሪጂናል ኢንፋዘጅ ምላችሁ በአንድ ሪጂናል ወይም ፓርቲኩላር ኤሪያ ላይ እዛ ኤሪያ ላይ ፖፕሌሽኑ ሊሆን ይችላል ሶይል ታይፕ ሊሆን ይችላል። በአንድ ፓርቲኩላር ኤሪያ ላይ ያለው ካራክተሪስቲክስ እነዛን በሙሉ ያጠናል ብሎ ዲፋይን አደረገው አሌክሳንደር ቦም ነው።

ዲቨሎፕመንት ኤንድ ቴስቲንግ ቲዮሪ ኦር ስፔሻል ዲስክሪፕሽን ወርድ ካራክተሪስቲክስ ኦፍ ሰርፌስ ኦፍ ኧርዝ ካልቸራል አስፔክት የማንበብ አጨረው ቶሎ ለመጨረስ ቪዲዮን ቶሎ ለመጨረስ ቢመልሳችን ይሆናል ማለት ነው። ጂኦግራፊ ነገር አቶ ሲያለ ነው አባውት ሶይል አባውት ኦርድ ሊሆን ይችላል። ራሺናሊ ነው ደግሞ ቴስቲንግ ቲዮሪ ቤዝድ ኦን ሃይፖተሲስ ሃይፖተሲስ አድርጎ ቴንታቲቭሊ ገስ አድርጉ። ለምን ይሄ ተራራ እንደዚህ ሊፈጠር ቻለ? ለምን ይሄንን ቅርጽ ሊይዝ ቻለ? ምድር ይሄንን ቅርጽ ለምን ልትይዝ ቻለች? አንድ ስፔሲፊክ ኤሪያ ላይ እንደዚህ አይነት ፖፕሌሽን ሊኖር ለምን ቻለ? እዛ ኤሪያ ላይ እንደዚህ አይነት ፖፕሌሽን አለ። ኦር ስለ ተራሮች ማጥናት ወይም ደግሞ ተራራ ማለት እንደዚህ ነው እዚህ ጋር መሪ ምድራችን እንደዚህ ነው ከማለት ይልቅ ሀይ ብሎ ራሽናሊ ነገራቶችን ማጥናት ነው ጂኦግራፊ ብሎ ማለት ያለው ቨርየስ ካራክተሪስቲክስ ሶ ሰርፌስ ኦፍ አርዝ ምድራችን ላይ ወይም ኧርዝ ላይ ያሉ ነገራቶች የመሬት አቀማመጥ ሊሆን ይችላሉ፣ የተራሮች ሊሆን ይችላሉ፣ ስለ ክላይሜት ሊሆን ይችላሉ፣ ስለ ዝናዝና ነገራቶች በሙሉ ራሽናሊ ወይም ደግሞ ሃይፖተሲስ እነዚህ ነገራቶች ለምን እንደዚህ ሊሆኑ ቻሉ ብሎ ጥያቄዎች አንስቶ ገስ ማድረግ፣ በዚህ መልኩ ጂኦግራፊን ራሽናሊ ዲፋይን ስለ ነገራቶች ያለው ምልከታ ጂኦግራፊ ባይሰስ ምንድን ነው? ራሽናሊ ነው። ዝም ብሎ ቲዎሬቲካሊ ብቻ አይደለም፣ ስለ ነገራቶች ብቻ መናገር አይደለም። ጥያቄ ማንሳት ለምን እንደዚህ ለምን ይህን ማውንቴኖች ለምን እንደዚህ ሊሆኑ ቻሉ፣ ከፍታ ለምን ሊፈጠር ቻለ፣ ምድራችን ለምን እንደዚህ አይነት ቅርስ ልትይዝ ቻለች? በሚል መልኩ ራሽናሊ ጂኦግራፊ ስለነገራቶች በዚህ መልኩ ነው እይታ ያለው ብሎ ዲፋይን ያደረገው ማን ነው? ኤምኤት መጽሐፋችሁ ላይ ማየት ትችላላችሁ። በዚህ መልኩ ነው የተቀመጠላችሁ የፈሳሽ ጂኦግራፊ አዝ የሳይንስ ኦፍ ፎከስድ ዴቨሎፒንግ ቴስቲንግ ቲዮሪስ ሶ ቴስቲንግ ቲዮሪ ምና ሚላችሁም ሃይፖቴሲስ ሊኖር ይችላል። ምድራችን ለምን እንደዚህ ሆነ ብሎ ሶ ገስ ያደርጋል። ከዛ በኋላ ቴስት ያደርገዋል ያንን ነገር ሚንዛት ከሳይንስ ጋር በጣም ሳይንቲፊካሊ ሪሌሽን ያለው ነገር ነው። ቲዎሬቲካሊ ብቻ አይደለም ነው። ጂኦግራፊ ኤክስፕሌን ፕሪዲክት ስፓሻል ዲስትሪቢሽን ኦፍ ቫሪየስ ካራክተርስ ኦን አርዝ አያቸው። ስፓሻል ካራክተሪስቲክስ የሚላቸው አባውት ፖፕሌሽን ሊሆን ይችላል አንድ ኤሪያ ላይ አንድ ኤሪያ ላይ አባውት ክላይሜት ሊሆን ይችላል፣ አባውት እርዝ ስትራክቸር ሊሆን ይችላል። ስለ እነዚህ ነገራቶች ጥያቄ አንስቶ ፕሪዲክት ማድረግ መገመት፣ ይህ ነገር እንደዚህ ሊሆን የቻለው በዚህ ምክንያት ነው ብሎ ማለት ማለት ነው

አትሞስፌር አንትሮፖስፌር ል ፍሬሽማን ኮርስ ሊት አንትሮፖሎጂ አንትሮፖሎጂ ስትማሩ በደንብ እናየዋለን። በሰፊው ብዙ ጊዜ በዚኛው ፕሮፌሰርነት ምናምን ደረጃ አለው በአንትሮፖሎጂ ኮርስ ብቻ ማለት ነው። እንደውም ብዙዎች ይህንን ኮርስ የሚማሩት ውጭ ሀገር ወጥተው ነው። ሌክቸሮች ሌክቸሮች ቢኮዝ የሌሎች ሀገራቶችን ከልቸር ማየት አለብን በጥልቀት አንትሮፖሎጂ ለመረዳት። ቢኮዝ ኢትስ ሜን ሪሌትድ ኮንሰርንድ ዊዝ ኮንሰርንድ አባውት ልቸር ስለ ከልቸር ፎከስ የሚያደርግ ኮርስ ነው፣ አንትሮፖሎጂ የምንለው እሱን ፍሬሽ ካልቸራል ላንድስኬፕ ምንለው ማለት ነው። ሶ ሃይድሮስፌር ኖ፣ ሃይድሮስፌር ስትባሉ ሁሌ ሃይድሮጅን አለ ዋተር ደግሞ ሜዲ የተደረገው ሃይድሮጅን ኤንድ ኦክሲጅን ዊ ነው ተቃላቸው ሃይድሮጅን ኤንድ ኦክሲጅን ነው። ስለዚህ ሃይድሮ ከምለው ተቃሉ መረዳት ትችላላችሁ። ዋተር ምንለው የችቱ ነ ዋት ደስ ዘ ስኮፕ ኦፍ ጂኦግራፊ ኢንካምፓስ ሶ ስኮፕ ኦፍ ጂኦግራፊ ያዙት ብያቸዋለሁ። ደግሞ ጂኦስፌር ነው ብለናል ወይም ደግሞ ወደታች እናየዋለን በሰፊ ኦንሊ ስተዲ ፊዚካል ላንድስኬፕ ኖ እሳናሽ ሌስፍር ሃይድሮስፌር አትሞስፌር ባዮስፌር አንትሮፖስፌር ኦኬ እነዚህ ማለት ምንድን ነው ሰውነታችን ቢውልድ የተደረገው በሴሎች ነው ታውቃላችሁ ቢልዲንግ ብሎክ ኦፍ ላይፍ ሴል ነው። ሶ ለዚህኛው ደግሞ ለጂኦስፌር ስኮፕ ኦፍ ጂኦግራፊ ጂኦስፌር ነው። ይኖ ታውቃላችሁ የጂኦስፌር ደግሞ ቢልድ የተደረገው በምንድን ነው በምንድን ነው በሊቶስፌር በሃይድሮስፌር፣ አትሞስፌር፣ ባዮስፌር አንትሮፖስፌር። ሶ ባይት ምን ማለት ነው ጂኦስፌር ማለት ነው። ባጭሩ ጂኦስፌር ማለት ነው። ስለዚህ ስኮፕ ኦፍ ጂኦግራፊ ኢንኮምፓስስ

ሪሌትድ ዊዝ ዌዝ ኦር ቼንጅ ኦከር ምናምን ልትባል ትችላላችሁ። ብቻ እናንተ በዋናነት ኮንሰፕቱን ተረዱት ለማለት ፈልጌ ነው። ሎር ፓርት ኦፍ አትሞስፌር፣ ሎር ፓርት ኦፍ አትሞስፌር የሆነው ን ር ዌር ቼንጅ የሚሆነው የት ነው? ባዮስፌር ነው ባዮስፌር ባዮስፌር ተደጋገመ። አትሞስፌር፣ አንትሮፖስፌር፣ ሶ አትሞስፌር ነው ማለት ነው። ሶ ሁሌ ከምን ጋር እያይዙት ብያቸዋለሁ። ይህኛው ከኤር ላይ

ሶ በዋናነት ብራንቹ ለሁለት ከፍላል፣ ፊዚካል ኤንድ ሂዩማን ጂኦግራፊ ብለን ፊዚካል ጂኦግራፊ ለብቻ አለው። ኦልሶ ሂዩማን ጂኦግራፊም በተመሳሳይ ማለት ነው። አሁን እያላችሁ ያለው ሪሌትድ ስቱዲዮ ፕሮዳክሽን አባቱ ከምርት ጋር ከኮንሰምፕሽን ጋር ከኤክስቼንጅ ጋር ከመሻሻጥ ምናምን ጋር፣ ስፓሻል ዲስትሪቢሽን ኦፍ ጉድስ ከእቃ ጋር የእቃዎች ዲስትሪቢሽን ከሰርፌስ ከአገልግሎት ጋር ኤንድ ፋክተር አፌክቲንግ ጊዜም እነዚህን አፍሪክ ሊያደርግ የሚችል ሶ ስለ እነዚህ ከነዚህ ኮንሰፕት ጋር ሪሊትድ የሆነ የትኛ ነው? ኢኮኖሚክ ጂኦግራፊ፣ ካልቸራል ጂኦግራፊ፣ ፖለቲካል ጂኦግራፊ፣ ኡርባን ጂኦግራፊ ባይሶል በጣም ቀላል ነው። ኢኮኖሚክ ጂኦግራፊ ከቃሉ መረዳት እንደምችለው፣ ካልቸራል ጂኦግራፊ ባይሶል ፊስ አባውት ካልቸር፣ ፖለቲካል ጂኦግራፊ ኢትስ አባውት ፖለቲካ፣ ኡርባን ጂኦግራፊ ኢትስ አባውት ኡርባናይዜሽን ኦኬ። ዋን ዲፋይን የላርጅ ስኬል ማፕ ብን በአግባቡ እናንተ፣ አሁን ምርጫ ላይ መሸወድ የሌለባቸው እዚህ ጋር ባይኖርም ብዙ ጊዜ ያደራምላችሁ ነገር መልስ የለም ማለት አይደለም። ሁለት መልስ ሊኖሩ ይችላሉ አንድ ምርጫ ላይ። ነገር ግን ሁሌ ቤስት የሆነውን የምትመርጡት ማፕ ስግተን ኳል ቱ ዋን ሁለት መቶ ሀምሳ ቨርስ ስሞል ኤሪያ ዊዝ ግሬተር ዲቴል መሳት የሌለባቸው ላርጅ ስኬል ማለት ዋን ሬሽዮ ሃምሳ ሺ ስትባሉ በጣም ትልቅዬ ነው። ከእነዚያ አንፃር ዋን ከሁለት መቶ ሃምሳ ሺ ዜሮ ፖይንት ዜሮ ምናምን በጣም ይኸኛው ይበልጣል ሚንዛት ዋን ታይም ቴን ሬስቶ ማይነስቱ ታይም ቴን ሬስቶ ማይነስ ፋይ ፌት ይበልጣል። ይሄ ይበልጣል፣ በደንብ ይሄ ይበልጣል። ቢኮዝ ይሄ ማለት ዋን ኦቨር መቶ ነው፣ ያኛው ማለት ዋን ኦቨር መቶ ሺ ነው። ስለዚህ በጣም ትንሽ እየቁጥር ነው ማለት ነው። ዋን ኦቨር ሀምሳ ሺ ና ዋን ኦቨር ሁለት መቶ ሀምሳ ሺ በጣም ትናንሽ በጣም ትንሽ ስለሆነ በጣም ትንሽ ነው ማለት ምን ማለት ነው? ሬሽዮ በጣም ትንሽ ነው ማለት ካርታ ላይ ያለ አንድ ሴንቲሜትሩ እዚ ጭ ጋር ሁለት መቶ ሀምሳ ሺ ያለው ምድር ላይ ወይም እርዘይ ላይ ያለው ሁለት መቶ ሀምሳ ሺ ኪሎ ሜትር ሸፈነልን ብለን እየተናገርን ነው። ያ ማለት እስቲ ያስቡት፣ ሁለት መቶ ሀምሳ ሺ ሁሉ በአንድ ሴንቲሜትር ማስቀመጥ በጣም ከባድ አይደል? በጣም ከባድ ነው። ዲቴል የሆነ ኢንፎርሜሽን ማግኘት አይችሉም። ስለዚህ ላርጅ ስኬል ማፕ ግን ዲቴል የሆነ ኢንፎርሜሽን እንድታገኙ ይደረዳቸዋል፣ ብያቸዋለሁ ባለፈው ስሞል ስኬል ማፕ ከሆነ ትንሽ የኢንፎርሜሽን ዲቴል የሆነ ነገር ሁሉንም ነገር ልታገኙ አትችሉም። በጥልቀት ያ ነገር ስለዛ አካባቢ በካርታ ላይ ሪፕሬዘንት የተደረገው ነገር መረዳት አትችሉም። እንደዚሁም ከሚዲየሙ ላርጁ የተሻለ ነው፣ ከስሞሉ፣ ከሚዲየሙ ደግሞ ሚዲየሙ ይበልጥ ሞር ዲቴል ኢንፎርሜሽን ይዟል ማለት ነው። በጥልቀት መረዳት ስትፈልግም የትኛው ይሻላል? ሚዲየም ስኬል ማፕ ይሻላል ማለት ነው ከስሞል ማፕ ጋር ነው ዶን ፎርጌት ከስሞል ስኬል ማፑ ጋር ነው። ኦኬ፣ ስለዚህ አሁን ለምሳሌ ዲቴል ኢንፎርሜሽን አስቀምጦ ብትባሉ ኢንክሪዚንግ ኦርደር አስቀምጦ ብትባሉ ስማል ስኬል ማፕ ትላላቸው፣ ሚዲየም ስኬል ማፕ ኤንድ ላርጅ ስኬል ማፕ ነው የምታስቀምጡት ነገር ግን በሪፕሬዘንቴሽኑ ሀያስት የሆነው ማለትም ትልቅ እየ ቦታ የሸፈነው ሪፕሬዘንት የተደረገው ስሞል ስኪል ማፑ ነው። ቢኮዝ አንድ ሴንቲሜትር ለሁለት መቶ ሀምሳ ሺ እና አንድ ሴንቲሜትር ለሀምሳ ሺ ቢሆን አስቡት። ይህኛው በጣም ትልቅ እየ ኤሪያ ነው በትንሽ እየ ቦታ ላይ ሪፕሬዘንት የተደረገው። ስለዚህ በዚህ መልኩ ተረዱት። አይንክ ይሄ በጣም ቀላል ነው። ትረዱታላችሁ ብዬ አስባለሁ፣ ምናልበት አንዳንዴ የካልቸኮላችሁ በስተቀር። ኦኬ ስ ካራክተሪስቲክስ ስ ኦፍ ስሞል ስኬል ማፕ። ስሞል ስኬል ማፕ ደግሞ አሁን አሁን ባልኳችሁ ምሳሌ የሶ ላርጅ ጂኦግራፊካል ኤሪያ ዊዝ ለስ ዲቴል ባጭ ቶሎ መልሶልናል። ላርጅ ጂኦግራፊካል ኤሪያ ነው እዛ ላይ ሪፕሬዘንት የሚደረገው በጣም ትልቅዬ ኤሪያ ሊሆን ይችላል። ስለዚህ ያ ኤሪያ በትንሽዬ ቦታ ላይ ሪፕሬዘንት ተደረገ ማለት ያለን ኢንፎርሜሽን ዲቴል ለመረዳት አኩሬሲ ወይም ደግሞ አኩሬሲ በጣም የወረደ ነው። በጥልቀት ለመረዳት ስለዛ ኤሪያ ሶ ለስ ዲቴል ነው ማለት ነው። ዘ አይዲያ ፎር ሲቲ ፕላኒንግ ምናምን ሞር ዲቴል ሚዲየም ከሚዲየም ስኬሉ ሞር ዲቴል ነው ይላችኋል። አይደለም ብያችኋለሁ። ቢኮስ ትልቅ ኤሪያ በትንሽዬ ቦታ ላይ ነው የተደረገው። ዘይ ሀቭ ስኬል ግሬተር ዘን አንድ መቶ ሀምሳ ሺ ፎልስ ነው። ኦኬ ቁጥሮቹ ምናምን ዋን ሀምሳ ሺ ዋን ሁለት መቶ ሀምሳ ሺ ግሬተር ዘን ሁለት መቶ ሀምሳ ሺ ምናምን እነሱን እነሱን ለዩዋቸው፣ በደንብ ለዩዋቸው። ስለዚህ እነዚህ እስኪል ምናምን ይገባባቸዋል የሚል እምነት የለኝም፣ በጣም ቀላል ስለሆነ ማለት ነው። በጣም ሲምፕል ነው። ስለዚህ ቀጣይ ላይ ከዚህ ቀጣይ ያለው በዚህ መልኩ አይደለም ማለት ነው። ሚን ከዚህ በኋላ ያለው ዩቲዩብ ላላችሁ ተማሪዎች ወደ ቴሌግራም ላልተቀላቀላችሁት ወደ ቴሌግራም ስትመጡ ሙሉውን ጥያቄዎች ታገኛላችሁ። ሶ ይሄኛው ነው ቴሌግራም ላይ ምናልባት ለሳምፕል ስለሆነ አፕሎድ ማድረገው ማለት ነው። በዚህ መሰረት ብዙ ጥያቄዎችን ነው የምንሰራው። ሂስትሪ አለ፣ ጂኦግራፊ፣ እንግሊሽ፣ ማትስ ደግሞ ኮንሰፕት እሰጣቸዋለሁ አስፈላጊ ኮንሰፕት። ስለዚህ መመዝገብ ከዚህ በኋላ ለሶሻሎች ተማሪዎች መቶ ብር ሆኗል። ሀምሳ ብር ነበር፣ መቶ ብር ቢኮዝ። ነግሬያችሁ ነበር በተደጋጋሚ ብዙ ተማሪዎች ተመዝግበዋል። ግን ያልተመዘገባችሁ ተማሪዎች ሶሻሎችን፣ መቶ ብር ምንም ማለት አይደለም ለእናንተ በተለይ መማሩን መቀጠሉን የምትፈልጉ ተማሪዎች አደራምላችሁ ነገር አሁንም መክራችሁም መጨናነቅ ምንም አያስፈልግም። ግቢ ላይፍ ምንም የሚጓጓለት ነገር የለውም። እናንተ ትልቅ እንትን ብላችሁ ለሰው ምናምን መጨነቅንም አቁሙ። አደራ አመላችሁ። ሁሌ እሱ ነው። ለሰው መጨነቅ አቁሙ። ለሰው መኖር አቁሙ። ለሰው አትኑሩ። ለራሳችሁ ኑሩ። ዛሬ ብትወድቁ ሰው ነገ ላይ ይረሳችኋል። ምታኮት ራሳችሁ ናችሁ። ሰው መጥቶ አያክላችሁ። ኢቭን ቤተሰብ ቢሆን ከትንሽ ጊዜ በኋላ ይጥልሃል፣ ይረሳሃል። ስለዚህ መጨነቃችሁን አሁቁሙ። አሁንም አደራምላችሁ እሱ ነው። ሌላው ቴሌግራም ላይ እኔድ ማግኘት የምትፈልጉ ምናልባት ቴሌግራም እምቢ ላላችሁ ተማሪዎች ምንም እምቢ የሚልበት ምክንያት የለም ስል ቁጥር ልንገራችሁ። ይህን ሴቭ አድርጋችሁ ቴሌግራም ላይ አውሩ ዜሮ ሰባት ዘጠና ዘጠኝ አምሳ አንድ ዘጠና ዘጠኝ ሰባ ሁለት ወይም ደግሞ እምቢ ላላችሁ ሜሴጅ ላይ አውሩ ዘጠና አምስት ዜሮ ዘጠኝ የቅድሙ ሳፋሪኮም ነው። ዜሮ ሰባት ነው። አሁኑ ዜሮ ዘጠኝ ዘጠና አምስት ሃምሳ አምስት ዘጠና ስድስት ሃምሳ ስምንት በዚኛው አውሩኝ፣ ሴ ላይ ማለት ነው። ሶ መመዝገብ የምትፈልጉ ተማሪዎች ዝም ብላችሁ አስር ምናምን ዝም ብላችሁ አትጠይቁ፣ ቀጥታ ዳይሬክትሊ መመዝገብ ነው። እናንተ ስትልኩልኝ ሊንክ ይላክላችኋል። ያን የከፈላችሁበት ደረሰኝ ወይም ስማችሁን ትነግሩኛላችሁ፣ እንደከፈላችሁ ቼክ አደርጋለሁ። ከዛ በኋላ ሊንክ ይላክላችኋል። በዛ ሊንክ መሰረት ትገባላችሁ። ጂኦግራፊ ቻፕተር ዋን ኖት ምናምን ጨርሰናል። ጥያቄ ትንሽ ነው የቀረን። ከዚህ በኋላ ሶ አሁን ባለፈው የተወሰኑ ጥያቄ ሰርተናል። አሁን እነዚህን ሰርተናል። ቀጣይ ላይ እንጨርሳለን። አንድ አስር አስር አምስት ጥያቄ ሰርተን ቻፕተር ዋን ጥያቄ ጨርሰናል ማለት ነው። ከዛ ቻፕተር ቱ እንቀጥላለን። ነገ ሂስትሪ የምናይ ይሆናል። ሂስትሪ ቻፕተር ዋንን የምናይ ይሆናል። እንግሊሽ ቴንስም ከሂስትሪ አስቀድመ ይለቅላቸዋለሁ። ሶ ጉድ ባይ እናንተ በቃ ለዩቲዩብ ተማሪዎች ነው እዚህ ጋር ቴሌግራም ላይ ያላችሁ ተማሪዎች አሁን ጥያቄ እንቀጥላለን። ጉድ ባይ